ወራጅ ቀጠናው ላይ የተቀመጡትን ቡድኖች ያገናኘው ጨዋታ በአቻ ውጤት ተጠናቀቀም። የ28ኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ መደረግ ሲጀምር ከ9 ሰዓት ላይ በሐዋሳ ዩኒቨርሲቲ ሜዳ በወራጅ ቀጠናው ላይ የሚገኙትን አዳማ ከተማን ከመቀለ ሰብ አንድርት አገናኝቶ ያለ ግብ ዜሮ ለዜሮ በሆነ አቻ ውጤት ተጠናቋል። በጨዋታው ሁለቱም ቡድኖች ጥንቃቄን በመምረጥ በመከላከል ላይ ያመዘነ የጨዋታ አቀራረብን ያስመለከቱ ሲሆን ጨዋታውን ብዛም በሙከራዎች ያልታጀበ እንዲሁም ለእይታ ሳቢና ማራኪ አልነበረም። አዳማ ከተማዎች የግብ እድሎችን ከመፍተር አንጻር ከተጋጣሚያቸው ሰዎቻቸው ተሽለው ቢታዩም ያገኙትን የግብ ዕድል ወደ ግብነት ከመቀየር አንጻር ግን የተዋጣላቸው አልነበሩም። በተለይም ደግሞ በጨዋታው መገባደጃ ሰዓት ላይ ቢኒያም አይተን ለግብነት የቀረበች ኳስ አግኝቶ ያመከነ የግብ አጋጣሚ ለአዳማ ከተማ በጨዋታው የምታስቆጭ አጋጣሚም ነበረች። መቀለ ሰብዓ አንደርታ በአንጻሩ በአመዛኙ ከዚህ ቀደም በነበረው ጨዋታ ላይ ተዳክሞ የነበረው የተከላካይ ክፍሉ በዛሬው ጨዋታ በተወሰነ መልኩ መሻሻሎች ቢታዩበትም የግብ ዕድሎችን ከመፍጠር አንጻርና ግብ ከማስቆጠሩ ረገድ በእጅጉ ተዳክመው ታይተዋል። ውጤቱን ተከትሎ መቀለ አንደርታ ከወራጅ ቀጠና የሚወጣበትን ዕድል ሳይጠቀምበት ሲቀር ሶስት ነጥብ ካሳካ የዛሬውን ጨምሮ ሶስት ጨዋታዎች የተቆጠሩ ሲሆን በ28 ነጥብ ባለበት 15ተኛ ደረጃ ላይ ለመቀመጥ ተገደዋል። አዳማ ከተማ በበኩሉ በሊጉ ለመቆየት ያለውን ዕድል ለመሞከር ይህን ጨዋታ አሸንፎ ተስፋውን ያለመለማል ተብሎ ቢጠበቅም ያን ማድረግ ሳይችል በመቅረቱ በ22 ነጥቦች በተመሳሳይ ባለበት 16ተኛ ደረጃ ላይ ተቀምጧል።